ሰላም ጤና ስጥልን። የተከበራችሁ ና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን አቅርብላችኋለን። በጎንደር ቋራ ሁለተኛ ቀኑን ያስቆጠረው ውጊያ አመሻሹ እንደቀጠለ ነው። ውጊያው ከከባድ መሳሪያ እስከ ጨበጣ የደረሰ መሆኑም ታውቋል። በሌላ በኩል በወሎ ቤት አማራ የውጊያ ቀጠናዎች ደግሞ ባለፉት አስር ቀናት በአንድ ቀጠና ብቻ ሀምሳ የብልጽግና ሰራዊት አባላት የፋኖ ኃይሎችን ተቀላቅለዋል። በቀዳሚው መረጃችን እንመለከታቸዋለን። በምስራቅ አርሲ ሸርካ ወረዳ ባለፉት ሁለት ዓመታት ከ115 በላይ ኦርቶዶክሳውያን መገደላቸውና ከ16 በላይ አብያተ ክርስቲያናት መዘጋታቸው ታውቋል። የትናንቱን ግድያ ጨምሮ ለእነዚህ የጅምላ ፍጅቶች የተሰጠ ምላሽ የለም። በጉዳዩ ላይ የቤተ ክርስቲያኗ ዝምታ በምዕመናን ላይ ስጋቱን ጨምሮታል። በዛሬው ዕለት ከሞት የተረፉት ከባድ ቁስለኞች በገጀራ የተፈነከቱበት ቁስል በምስል ይፋ ሆኗል። የሽመልስ አብዲስ አገዛዝ ለጉዳዩ የሰጠው ምንም አይነት ምላሽ አለመኖሩ የወንጀሉ ባለቤት አድርጎታል። ዝርዝር መረጃ አሰናድተናል። ህዋት በህዳር ወር በወልቃይት ላይ የጦር ወረራ ሊከፍት እንደሆነ አመራሩ ገልጸዋል። የህዋት የጦርነት እቅድን በተመለከተ ከዚህ ቀደም ተመሳሳይ መረጃ የወጡት እኒህ አመራር በእቅዱ መሰረት በህዳር ወር ውጊያ ለመክፈት አቅዷል ብለዋል። ከሁመራ እስከ ገዳሪፍ ድረስ ያሉ ተጨማሪ መረጃዎችን ይዘናል። አማራን በአማራ ማጋደል የሚለውን የኦህዴድ ብልጽግና የጥፋት ፕሮጀክት እያስፈጸመ ያለው በአዴን በሞት መቁሰል፣ ምርኮና ኩብለላ የተመናመነበትን የአድማ ብተና ኃይል ቁጥር ለመተካት አዳዲስ አባላትን አሰልጥኖ አስመርቋል። ስልጠናውን ሲያስተባብሩ የነበሩት የብልጽግናው ጀነራል አማራን በአማራ ማጋደል ለሚለው የአገዛዙ ፕሮጀክት መሳካት ቡራኬ ሰጥተዋል። ለመሆኑ የበአዴኑ አድማ ብተና በምን ቁመና ላይ ይገኛል ስንል ወታደራዊ መረጃዎችን ፈትሸናል። የአማራ የሕልውና ትግል ከጀመረበት ጊዜ ጀምሮ ከእንግሊዝ አልፎ በአውሮፓ የተለያዩ ከተሞች የትግል መነቃቃቶችን በመፍጠር የሚታወቀው የለንደን ፋኖ ለብልጽግናው መሪ የፓርላማ ማብራሪያ ምላሽ ሰጥቷል። ዝርዝር መረጃው ተሰናድቷል። እነዚህንና ሌሎች የግንባርና ሀገራዊ መረጃዎችን፣ ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎቹ እናምራለን። በጎንደር ቋራ ሁለተኛ ቀኑን ያስቆጠረ ውጊያ አመሻሹ እንደቀጠለ ነው። በወሎ ቤት አማራ የውጊያ ቀጠናዎች ደግሞ ባለፉት አስር ቀናት በአንድ ቀጠና ብቻ ሀምሳ የብልጽግና ሰራዊት አባላት የፋኖ ኃይሎችን ተቀላቅለዋል። አፋብሃ በላይ እዝ መይሰው ካሳ ሁለተኛ ኮር ቋራ ኦሜድ ላ ክፍለ ጦርና አፋር፣ ጎንደር ጠቅላይ ግዛት እዝ ሁለት መቶ አራተኛ ኮር በጌ ምድር ክፍለ ጦር በቅንጅት እያደረጉት ባለው የቋራ ውጊያ ለሁለተኛ ቀን እንደቀጠለ ነው ያለው የግንባር ዘጋቢያችን። በሁለት ቀናት ውጊያ ከአንድ መቶ ስምንት በላይ የብልጽግና ጥምር ጦር መደምሰስ መቻላቸውን የፋኖ ምንጮችን ጠቅሶ መረጃውን አድርሶናል። በቋራ አደለጎ ባለፋ ሻውራ ከተማና በአጸደ ማርያም ከተማ ተከታታይ ውጊያዎች መካሄዳቸው እንደቀጠለ ነው የሚሉት የግንባር መረጃዎች። በተለይም በሻውራ ፋጅት በተባለ ቦታ ቀኑን ሙሉ ውጊያ መዋሉ ታውቋል። ፋጅት እና ግራርጌ በተባሉ የሻውራ ወረዳ አካባቢዎች የጨበጣ ውጊያ መካሄዱን የገለጹት የግንባር መረጃዎች እስከ ምሽት ድረስ አፍላ ውጊያዎች እንደቀጠሉ መሆኑን ገልጸዋል። ይህ እንዲህ እንዳለ በወሎ ቤት አማራ የውጊያ ቀጠናዎች ባለፉት አስር ቀናት በአንድ ቀጠና ብቻ ሀምሳ የብልጽግና ሰራዊት አባላት የፋኖ ኃይሎችን ተቀላቅለዋል። የብልጽግና ሰራዊት መናዱ እንደቀጠለ ነው ያለው አፋብሃ መኔልክዝ፣ ባለፉት አስር ቀናት በአንድ ቀጠና ሀምሳ የአገዛዝ ጦር አባላት ፋኖን መቀላቀላቸውን አስታውቋል። ከዘመቻ አባናዶ መጠናቀቅ በኋላ ከተለያዩ የክልሉ አካባቢዎችና እዞች ወደ ቤት አማራ የገባው የአገዛዙ ሰራዊት እየፈረሰና እየኮበለለ መኔልክዝን በስፋት እየተቀላቀለ ነው ያለው እዙ፣ ባለፉት አስር ቀናቶች ስቦ ማስከዳቱ ከፍተኛ ውጤት አምጥቷልም ብለዋል። በአንድ ቀጠና ብቻ አርባ ስድስት ክላሽ አራት ጀሌ አስራአንድ ሺ 350 የክላሽ ተተኳሽ እንዲሁም ዘጠና ኤፍ1 የእጅ ቦምብ በመያዝ ከ50 በላይ የሰራዊቱ አባላት ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦርን ተቀላቅለዋል። ፋኖን ከተቀላቀሉት የሰራዊቱ አባላቶች መካከልም አንድ ሬጅመንት አመራር ስድስት ሻምበል መሪና አምስት ምክትል ሻምበል መሪ አመራሮች ይገኙበታል ያለው አፋብሃ ምንሊከዝ ይኸው ስቦ ማስከዳት የትግል ስልት እንደ አንድ የትግል ስትራቴጂ መተግበሩ እንደሚቀጥል ገልጿልኝ። በአሪሲ ለተፈጸመው የኦርቶዶክሳውያን የጅምላ ግድያ የተሰጠ ምላሽ የለም። በጉዳዩ ላይ የቤተ ክርስቲያኗ ዝምታ በምዕመናን ላይ ስጋቱን ጨምሮታል። በዛሬው ዕለት ከሞት የተረፉት ከባድ ቁስለኞች በገጀራ የተፈነከቱበት ቁስል በምስል ይፋ ሆኗል። የሽመለስ አብዲስ አገዛዝ ለጉዳዩ የሰጠው ምንም አይነት ምላሽ አለመኖሩ የወንጀሉ ባለቤት አድርጎታል። በዛሬው ዕለት ከስፍራው በወጣ ተጨማሪ መረጃም በምስራቅ አሪሲ ሸርካ ወረዳ ባለፉት ሁለት ዓመታት ከ115 በላይ ኦርቶዶክሳውያን መገደላቸውና ከ16 በላይ አብያተ ክርስቲያናት መዘጋታቸው ታውቋል። ዛሬ ጥቅምት 19 ቀን 2018 ማህበረ ቅዱሳን ቴሌቪዥን ይፋ ባደረገው መረጃ ላይ እንደተመለከተው በምስራቅ አሪሲ ሸርካ ወረዳ ባለፉት ሁለት ዓመታት ከ115 በላይ ኦርቶዶክሳውያን መገደላቸውን፣ ከ16 በላይ አብያተ ክርስቲያናት መዘጋታቸውን የአካባቢው ምንጮች ዋቢ አድርጎ ዘግበዋል። ጥቅምት 17 ቀን 2018 ከሌሊቱ አራት ሰዓት አካባቢ በምስራቅ አሪሲ ሸርካ ወረዳ ሄላ ዘባባ ቀበሌ አርሴ ማጥቢያ የሚኖ ሲኖሩ ምዕመናን በታጠቁ ኃይሎች በአሰቃቂ ሁኔታ ሶስቱ መገደላቸውና አራቱ ደግሞ መታገታቸውንም ዘገባው አመላክተዋል። ከተገደሉት ምዕመናን ውስጥ የአንዱ ማች አባትና ወንድም መታገታቸው በመረጃው የተገለጸ ሲሆን ታፍነው የተወሰዱት ምዕመናን ስለሚገኙበት ሁኔታ አይታወቅም ተብለዋል። በመረጃው እንደተነገረው የሞቱት ሶስት ኦርቶዶክሳውያን በትናንትና ሁለት ጥቅምት 18 ቀን 2018 ስርዓተ ቀብራቸው ተፈጽመዋል። በተመሳሳይ መረጃ በጉናና መርቲ ወረዳዎች ድንበር ላይ ጥቅምት 14 ለ15 ኢትዮጵያ 17 ኦርቶዶክሳውያን በታጣቂዎች የተገደሉ ሲሆን ጥቅምት 18 ቀን 2018 12 ሰዎች በመርቲ ወረዳ፣ አምስት ሰዎች ደግሞ በጉና ወረዳ ስርዓተ ቀብራቸው መፈጸሙን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ዘግበዋል። በማህበረ ቅዱሳንና በቤተክርስቲያኒቷ መገናኛ ብዙሃን አገልግሎት መረጃ መሰረት በድምሩ በጥቅምት ወር 2018 ዓ.ም ብቻ በሀገረ ስብከቱ 25 ሰዎች እድሜያቸው ከሁለት ዓመት ጨቅላ ህፃን እስከ 75 ዓመት አዛውንት ኦርቶዶክሳውያን መገደል ላቸው ተመላክተዋል። በተመሳሳይ የኦርቶዶክሳውያን ግድያ ላለፉት ሁለት ዓመታት ማለትም ከ2016 ዓ ም መስከረም ሁለት ጀምሮ እስከ 2017 ዓ ም ድረስ ያለማቋረጥ በወረዳው ከ115 በላይ ምዕመናን የተገደሉ ሲሆን 27 ኦርቶዶክሳውያን ደግሞ አሁንም ድረስ ታግተው ያሉበት እንደማይታወቅ ነዋሪዎቹ ለማህበረ ቅዱሳን ቴሌቪዥን ጣቢያ ገልጸዋል። በእነዚህ አካባቢዎች የሚገደሉ የሚታፈኑና የሚፈናቀሉ ንጹሐን በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ናቸው። በግድያ ያላበቃው መከራና ስቃይ በሸርካ ወረዳ ብቻ በዘጠኝ ቀበሌዎች በሺዎች የሚቆጠሩ ኦርቶዶክሳውያን መፈናቀላቸውም በመረጃው ተጠቅሷል። ይህ በእንዲህ እንዳለ በወረዳው ካሉ ሰላሳ ሰባት አብያተ ክርስቲያናት ውስጥ ከአስራ ስድስት በላይ የሆኑት አገልግሎት የማይሰጡ መሆናቸውንና ከእነዚህ መካከል ሶስቱ ሙሉ በሙሉ መዘረፋቸውም ታውቋል። የኦርቶዶክሳውያን መገደል እንዲቆም ለሀገረ ስብከቱና ለመንግስት አካላት በተደጋጋሚ ሪፖርት ቢደረግም ምላሽ እያገኙ አለመሆናቸውን ያነሱት ነዋሪዎቹ፣ በዚህም አካባቢው በከፍተኛ ስጋት ውስጥ ይገኛል ሲሉ ተናግረዋል። በተለይም በሀገረ ስብከት ደረጃ ለተፈናቀሉት ወገኖች ድጋፍም ሆነ ማጽናኛ ለማድረግ ጥረት ባለመደረጉ ማዘናቸው ቸውን የአካባቢው ምእመናን ገልጸዋል። እየደረሰ ያለው የሰው ህይወት እልፈት፣ መታገትና የንብረት ውድመት ችግር እልባት እንዲያገኝ ጥሪ አቅርበዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጠቅላይ ክህነት በጉዳዩ ላይ ዝምታን በመምረጡ የምእመኑን ህይወት ለበለጠ አደጋ ጥሎታል። የደህንነት ዋስትና ሊሰጣቸው የሚገባው መንግስታዊ ኃይል የጥቃቱ ምንጭ በሆነበት ሁኔታ የጠቅላይ ቤተ ክህነቱ ዝምታ አደጋውን በቀጣይነት እንዳያከፋው ተሰግተዋል። አድማሽ ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። ህዋት በህዳር ወር በወልቃይት ላይ የጦር ወረራ ሊከፍት እንደሆነ አመራሩ ገለጹ። የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ አባል የሆኑ አቶ ክብረአብ ስማቸው በይፋይ የማህበራዊ ትስስር ገጻቸው ላይ ባሰፈሩት መረጃ ህዋት በህዳር ወር በወልቃይት ላይ የጦር ወረራ ሊከፍት እንደሆነ ገልጸዋል። የህዋት የጦርነት እቅድን በተመለከተ ከዚህ ቀደም ተመሳሳይ መረጃ የወጡት እኒህ የማንነት ኮሚቴው አመራር በእቅዱ መሰረት በህዳር ወር ውጊያ ለመክፈት አቅዷል ብለዋል። ህዋት በወረራ ይዞት ለሶስት አስርት ዓመታት የዘር ማጥፋት ወንጀል ሲፈጽም ከኖረበት ወልቃይት ጠገዴና ጠለምት ከለቀቀ በኋላ በተለያዩ አቅጣጫዎች መልሶ ለመውረር ተደጋጋሚ ሙከራዎችን ማድረጉ ይታወሳል። ከነዚህ የወረራ ሙከራ አቅጣጫዎች አንዱ በሱዳን ምስራቃዊ ግዛት በኩል ሲሆን ከሁመራ እስከ ቋራ ጫፍ ተደጋጋሚ ሙከራዎችን ማድረጉ አይዘነጋም። ከሰሞኑ ኃይሉን ለወረራ መልሶ እያደራጀ ስለመሆኑ ተሰምተዋል። ህወሓት በሱዳን ለአልቡርሃን ከሰጠው ታጣቂ ቡድን ከፊሉን በወልቃይት በኩል ወረራ ለመፈጸም እያዘጋጀው ስለመሆኑ የጠቆሙት የማንነት ኮሚቴው አመራር በአሁኑ ሰዓት በሱዳን ከአራት ክፍለ ጦር በላይ ኃይል ማደራጀቱን ከዚህ ቀደም በወጡት መረጃ መጠቆማቸው ይታወሳል። በጉዳዩ ላይ ተጨማሪ ማጣራቶችን ያደረጉት የጣቢያችን ዘጋቢዎች በሱዳን የአልቡርሃን ኃይል መስራቃዊውን የሀገሪቱን ግዛት በአመዛኙ መቆጣጠር በመቻሉ ውጊያው በመሀልና ምዕራባዊ ክፍሉ በመሆኑ በቅጥረኛ ተዋጊነት ተሰማርተው ከነበሩት የዋት ታጣቂዎች ውስጥ ከፊሉ ከነሙሉ ትጥቃቸው ወልቃይትን ለመውረር ዝግጅት ላይ እንዳሉ መረጃዎች ያሳያሉ። አሸባብ በመባል በሚጠራው የስደተኞች ካምፕ ውስጥ ያሉ በማይክ አድራ የዘር ማጥፋት ወንጀል የሚጠየቁ ወንጀለኞችም ወታደራዊ ልምምድ ሲሰሩ የሚያሳይ ምስል ወ ወጥቷል። አዲስ የተባለለት የኮማንዶ ኃይልም በዚያው በሱዳን መመረቁ ታውቋል። መረጃዎች እንደሚያሳዩት በሱዳን የሚገኘው የህወሓት ታጣቂ ኃይል የትጥቅ አቅሙን አሳድጓል። አራቱም ክፍለ ጦሮች በድምሩ ሰባ ፓትሮል ከዲሽቃ ከዙ 23ና ከሞርተሮች ጋር የታጠቁ ሲሆን ሌሎች ቀላልና ከባድ መሳሪያዎችንም ታጥቀዋል። በአንጻሩ በወልቃይት በዝባቀም የተደራጀው የተከዜዘብ በሁለት ግንባር ተሰልፈዋል። በአንድ በኩል ከተከዜ አቅጣጫ ወንዙን ተሻግሬ ይመጣለው የሚለውን ወራሪ ለመመከት የተሰለፈ ሲሆን፣ ሁለተኛው ግንባር ደግሞ በሱዳን ውስጥ ከአልቡራን ጋር የተሰለፈው የህወሓት ታጣቂ ቡድን ወልቃይትን ለመውረር የመስሪያ ድጋፍ ስላለው ይህን ኃይል ታሳቢ ያደረገ ግንባር ሁለተኛው የተሰለፈበት ቦታ ነው። የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ ህዝባዊ አቅሙን ተጠቅሞ አማራነቱን ለማስከበር ወሰኑንም ለማጽናት፣ እራሱን ለመከላከል የወትሮ ዝግጁነቱን በማሳደግ ላይ ይገኛል። ህዝቡ ከወረራ ሊታደገው የሚችል አንዳ አንዳች ኃይል እንደሌለ በማመን ራሱን ማዘጋጀት እንዳለበትም የመረጃው ምንጮች ምክር ሀሳብ ነው። በአዴን ተጨማሪ የአድማ ብተና አባላትን አሰልጥኖ ማስመረቁ ተሰምተዋል። አማራን በአማራ ማጋደል የሚለውን የኦህዴድ ብልጽግና የጥፋት ፕሮጀክት እያስፈጸመ ያለው በአዴን በሞት በመቁሰል ምርኮና ኩብለ ላይ የተመናመነበትን የአርማብተና ኃይል ቁጥር ለመተካት በብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ሲያሰለጥናቸው የነበሩ አርማብተና ፖሊስ አባላትን በዛሬው ዕለት አስመርቋል። የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ዋና አዛዥ ብርጋዴር ጀነራል መኮንን መንግስቴ አማራን በአማራ ማጋደል የሚለው የኦህዴድ ብልጽግና ፕሮጀክት መሳካት ራኬ ሲሰጡ ተሰምተዋል። ጀነራሉ በትውልድ የአማራ ተወላጅ ቢሆኑም በምስራቅ እስር የኮራ አመራር ሆነው የዘር ማጥፋት ዓላማ ያለውን ጦርነት በትውልድ መንደራቸው ጎጃም ቀጠናዎች ሲመሩ እንደነበር ይታወሳል። እኒህ ጄኔራል በዛሬው የአርማብተና አባላት ምርቃት ላይ የውስጥ ባንዳና ባዕዳዎች ክለብ መስርተው በርካታ የሰላም እጦት እንዲከሰት በማድረጋቸው ተመራቂዎች ባገኛችሁት ስልጠና መሰረት ተልእኮን መፈጸም ይገባቸዋል ሲሉ አማራን በአማራ የማጋደል ተልእኮን ቡራኬ ሰጥተዋል። እንዲያም ሆኖ አርማብተና የሚባለው አደረጃጀት ልዩ ኃይሉ ከፈረሰ በኋላ ለብአዴን ፖለቲካዊ ተልእኮ በሚያመች መልኩ መልሶ የማደራጀት ስራ ቢሰራም አርማብተናው በሚጠበቅበት ቁመና ሊገኝ እንዳልቻለ መረጃዎች ያሳያሉ። የአማራ ፋኖ የትጥቅ ትግል ከጀመረበት ጊዜ ጀምሮ ተከታታይ ዙር ስልጠናዎች የተሰጡት የአርማብተናው ኃይል የሰው ኃይል ቋቱ ከጊዜ ወደ ጊዜ እየተመናመነ መምጣቱን ተከትሎ ስልጠናዎች በየጊዜው መሰጠታቸው ቀጥሏል። ወደ ውጊያው የሚገባው አርማብተና በስልጠና አስተምሮ ደረጃ በገዛ ህዝቡ ላይ ከፍተኛ ጥላቸው ይዞ እንዲሰለጥን የተሰራበት ቢሆንም አርማብተናው ግልገል ፋኖ ሆኖ በመውጣቱ አገዛዙን ጥሎ ፋኖን የሚቀላቀለው እንደተበራከተ በየጊዜው ከግንባር የሚወጡ መረጃዎች ብቻ ያሳያሉ። የጦር መሳሪያ ለማግኘት ሲሉ ስልጠናውን ተቀላቅለው የገቡ በርካታ ኃይሎች ከስልጠናው በኋላ ሌሎች ሰልጣኞችን ጭምር ይዘው ኮብልለዋል የሚሉት ምንጮች በተለይም ባለፉት ሶስት ወራት ፋኖን የተቀላቀሉት ቁጥራቸው ጨምሯል ብለዋል። የጣቢያችን ምንጮች አርማ ብተናው ያለበትን ወቅታዊ ሁኔታ ሲያስረዱ ባለስልጣናትን የባለስልጣናት ሚስትና ልጆችን ጠባቂ ሆነዋል። ጠንካራ የሚባሉ ተዋጊዎች ደግሞ በብልጽግና ጄኔራሎች ተጠርንፈው በየግንባር ወደ ወንድሞቻቸው በመተኮስ ላይ ናቸው። ክልሉ በገባበት የበጀት ቀውስ የተነሳ ለአድማብተነው ደሞዝ በወቅቱ አይገባለትም፣ እረፍት የለውም። በተጨማሪም ሕክምናና ስንቅ አያገኝም ብለዋል። ይህም በውጊያ አመራሩ ላይ ተጽዕኖ ያሳደረ በመሆኑ ከስምሪት ቀጠና የሚጠፋው ኃይል ቁጥሩ እንደጨመረ አስረድተዋል። አያይዘውም የአድማ ብተና አዛዦች በህገወጥ ንግድና ዘረፋ ተሰማርተው ይገኛሉ የሚሉት ምንጮች በመንገድ ላይ የሚገኙ ብረትና ሲሚንቶ የጫኑ መኪናዎችን ንብረት እንደሚወርሱ፣ በከተሞች የመሬት ወረራና ህገወጥ ንግድ ላይ እንደተሰማሩ ገልጸዋል። በአጠቃላይ የዘረፋ ስራ ተጠምደዋል ያሉት የመ ረጃው ምንጮች በአንጻሩ ግን ከብተና የተረፈው አርማ ብተና ደሞዝ አይገባለትም፣ የሚያገኘው ጥቅማ ጥቅምም ቁሟል ብለዋል። በተለይ ማዕረግ የሌላቸው የአርማብተና አባላት በራሳቸው ጊዜ ከስምሪት ቀጠና እየወጡ እንደሆነ፣ በዚህም የአርማ ብተናው ቁጥር እንደተመናመነ በመሆኑ የዛሬውን ጨምሮ ተከታታይ የአርማብተና ብተና አዳዲስ ሰልጣኞች በብልጽግናው መከላከያ ሰራዊት ስልጠና እየተሰጣቸው ወደ ውጊያ እንዲገቡ በመደረግ ላይ መሆኑን ገልጸዋል። ይህ አማራን በአማራ የማጋደል የአገዛዙ ሴራ እንዲከሽፍ በተለይ የአርማብተን አባላት ቤተሰብ፣ ወዳጅ ዘመዶችና አብሮ አደጎች የጦርነቱን ጥፋት የማስረዳት ተልእኮ እንዳለባቸው በፋኑ ኃይሎች በኩልም ስቦ የማስገዳት ተልእኮውን በልዩ ሁኔታ አጠናክሮ እንዲሰራ ተጠቁመዋል። የአማራ ህዝብ ህልውናውና በክብር የመኖር መብቱ በማያወላውል ሁኔታ እስኪረጋገጥ ድረስ ፋኖ የጀመረውን ትግል አያቆምም ሲል የለንደን ፋኖ አስታወቀ። የአማራ የህልውና ትግል ከጀመረበት ጊዜ ጀምሮ ከእንግሊዝ አልፎ በአውሮፓ የተለያዩ ከተሞች የትግል መነቃቃቶችን በመፍጠር የሚታወቀው የለንደን ፋኖ ጠቅላይ ሚኒስትር አብይ አህመድ የፓርላማ ማብራሪያን በተመለከተ ምላሽ ሰጥተዋል። አብይ በፓርላማ ማብራሪያቸው ባለፈው መስከረም በለንደን ስለተካሄደው የኢትዮጵያ የምክክር ኮሚሽን ተቃውሞ የሰጡትን ምላሽ በተመለከተ የለንደን ፋኖ በጽኑ እንደሚቃወም ትግሉ ተጠናክሮ ይቀጥላል ሲል ምላሹን ሰጥተዋል። የአብይ አህመድ የፓርላማ ማብራሪያ በአማራ ህዝብ ላይ እየተካሄደ ያለውን የዘር ማጥፋት ግፍ ለመደበቅ ያለምና እውነቱን የካደ አሳፋሪ ተግባር ነው ሲል ገልጾታል። የአማራ ህዝብ በጦርነትና በጭፍጨፍ የተነሳ የመኖርና ያለመኖር የህልውና ስጋት እያለ የህዝብ ወኪል አስሮ መደራደር እንደማይቻልና ና የምክክር ኮሚሽን የሚባለው ስብስብ የገዢው ቡድን ስልጣን ማራዘሚያ እንጂ የችግሩን ስር መፍታት አላማው እንዳልሆነ ለንደን ፋኖ እርግጠኝነት ይረዳል ሲልም አቋሙን አስታውቋል። በተጨማሪም ጠቅላይ ሚኒስተሩ በፓርላማው ማብራሪያቸው የስልጣን ማራዘሚያ ምርኩዛቸው በሆነው የምክክር ኮሚሽን ላይ ለተነሳበት ተቃውሞ የራሳቸውን ዜጎች አላውቃችሁም፣ የሌላ ሀገር ዜጎች ናችሁ በማለት ክህደት መፈጸማቸውን ገልጸዋል። አውሮፓ ለንደን ላይ ጥቂት ኢትዮጵያውያን እና በርከት ያሉ ኤርትራውያን ምክክሩ አያስፈልግም ብሎ ሰልፍ ወጥቶ ነበር። እና ኤርትራውያን በእኛ ጉዳይ ያን ያክል ኮንሰርን ሆነው መውጣታቸውን እያመሰገንኩ ንግግሩ መጀመሪያ ግን በእናንተ ቤት በተጀመሩት የእኛን ሰልፍ ከማጀብ የእናንተን ቤት ማየት አይሻልም ወይ ማለት ትፈልጋለሁ። እና በየቦታው ተመሳስሎ ሙከራዎች ስለሚደረጉ አብይ የምክክር ኮሚሽኑን በተመለከተ የሰጡት አስተያየት የችግሩን ምንጭ ከመፍታት ይልቅ ሕዝብን የማዘናጊያ መንገድ ብቻ እንደሆነ እናምናለን ያለው የለንደን ፋኖ የአማራ ሕዝብ ሕልውናውና በክብር የመኖር መብቱ በማያወላውል ሁኔታ እስኪረጋገጥ ድረስ የጀመረውን ትግል እንደማያቆም በመግለጫው ላይ አረጋግጠዋል። በአማራ ህዝብ ላይ እየተካሄደ ያለው ጦርነት እስኪቆም የጅምላ ጭፍጨፋው ፍጻሜ እስኪረጋገጥ እንዲሁም በአማራ ህዝብ ላይ የዘር ማጥፋት ተግባር ላይ የተሳተፉ አካላት ለፍትህ እስኪቀርቡ ድረስ የለንደን ፋኖ ድምፁን አጠናክሮ ለዓለም ማህበረሰብ ማሰማቱንና ለህዝቡ ድምፅ መሆኑን ይቀጥላል ሲል በመግለጫው ያስታወቀው የለንደን ፋኖ የአማራ ዲያስፖራ ከተናጠል ትግል ወጥቶ ትርጉም ያለው ድል ወደሚያገኝበት አንድነት እንዲመጣ ተደጋጋሚ ጥሪውን በማቅረብ ይታወቃል። የአማራ ህዝብ ለከፋ ባርነትና ለዘር ማጥፋት ጦርነት የዳ